መዝሙረ ዳዊት ምዕራፍ አንድ ምስጉን ነው በክፎች ምክር ያልሄደ በኀጢአተኞችም መንገድ ያልቆመ በዋዘኞችም ወንበር ያልተቀመጠ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም በውሃ ፈሳሾች ዳር እንደ ተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠልዋም እንደማይረግፍ ዛፍ ይሆናል፣ የሚሠራውም ሁሉ ይከናወንለታል። ክፉዎች እንዲህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፉዎች በፍርድ ኀጢአተኞችም በጻድቃን ማኅበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፉዎች መንገድ ግን ትጠፋለች። መዝሙረ ዳዊት ምዕራፍ ሁለት አሕዛብ ለምን ያጒረመርማሉ? ወገኖችስ ለምን ከንቱን ይናገራሉ? የምድር ነገሥታት ተነሱ አለቆችም በእግዚአብሔርና በመሲሑ ላይ እንዲህ ሲሉ ተማከሩ። ማሰሪያቸውን እንበጥስ፣ ገመዳቸውንም ከእኛ እንጣል። በሰማይ የሚኖር እርሱ ይስቃል፣ ጌታም ይሳለቅባቸዋል። በዚያን ጊዜ በቁጣው ይናገራቸዋል፣ በመዓቱም ያውካቸዋል። እኔ ግን ንጉሴን ሾምሁ በተቀደሰው ተራራዬ በጽዮን ላይ። ትእዛዙን እናገራለሁ። እግዚአብሔር አለኝ አንተ ልጄ ነህ እኔ ዛሬ ወለድሁህ። ለምነኝ፣ አሕዛብን ለርስትህ የምድርንም ዳርቻ ለግዛትህ እሰጥሃለሁ። በብረት በትር ትጠብቃቸዋለህ፣ እንደ ሸክላ ሰሪ ዕቃም ትቀጠቅጣቸዋለህ። አሁንም እናንተ ነገሥታት ልብ አድርጉ፣ እናንተ የምድር ፈራጆችም ተገሰጹ። ለእግዚአብሔር በፍርሃት ተገዙ፣ በረዓድም ደስ ይባላችሁ። ተግጻጹን ተቀበሉ ጌታ እንዳይቈጣ እናንተም በመንገድ እንዳትጠፉ ቍጣው ፈጥና ትነዳለችና በእርሱ የታመኑ ሁሉ የተመሰገኑ ናቸው መዝሙረ ዳዊት ምዕራፍ ሦስት አቤቱ የሚያስጨንቁኝ ምንኛ በዙ በእኔ ላይ የሚቆሙት ብዙ ናቸው ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት አንተ ግን አቤቱ መጠጊያዬ ነህ ክብሬንና ራሴንም ከፍ ከፍ የምታደርገው አንተ ነህ በቃሌ ወደ እግዚአብሔር ጮኻለሁ ከተቀደሰ ተራራውም ይሰማኛል። እኔ ተኛሁ አንቀላፋሁም፣ እግዚአብሔርም ደግፎኛልና ነቃሁ። ከሚከቡኝ ከአእላፍ ሕዝብ አልፈራም። ተነስ አቤቱ አምላኬ ሆይ አድነኝ፣ አንተ የጠላቶቼን መንጋጋ መትሃልና የክፎችንም ጥርስ ሰብረሃልና። ማዳን የእግዚአብሔር ነው፣ በረከትህም በሕዝብህ ላይ ነው። መዝሙረ ዳዊት ምዕራፍ አራት የጽድቅ አምላክ በጠራሁት ጊዜ መለሰልኝ፣ በጭንቀቴም አሰፋህልኝ። ማረኝ፣ ጸሎቴንም ስማ። እናንተ የሰው ልጆች እስከ መቼ ድረስ ልባችሁን ታከብዳላችሁ? ከንቱ ነገርን ለምን ትወዳላችሁ? ሐሰትንም ለምን ትሻላችሁ? እግዚአብሔር በጽድቁ እንደ ተገለጠ ወቁ። እግዚአብሔር ወደ እርሱ በተጣራሁ ጊዜ ይሰማኛል። ተቆጡ፣ ነገር ግን ኀጢአትን አታድርጉ በመኝታችሁ ሳላችሁ በልባችሁ አስቡ፣ ዝም በሉ። የጽድቅን መሥዋዕት ሰዉ፣ በእግዚአብሔርም ታመኑ። በጎውን ማን ያሳየናል የሚሉ ብዙ ናቸው። አቤቱ የፊትህ ብርሃን በላያችን ታወቀ። በልቤ ደስታን ጨመርህ። ከስንዴ ፍሬና ከወይን ከዘይትም ይልቅ በዛ። በሰላም እተኛለሁ አንቀላፋለሁም። አቤቱ አንተ ብቻህን በእምነት አሳድረኸኛልና። መዝሙረ ዳዊት ምዕራፍ አምስት አቤቱ ቃሌን አድምጥ ጩኸቴንም አስተውል የልመናዬን ቃል አድምጥ ንጉሴና አምላኬ ሆይ አቤቱ ወደ አንተ ጸልያለሁና በማለዳ ድምፄን ትሰማለህ በማለዳ በፊትህ እቆማለሁ እጠብቃለሁም አንተ በደልን የማትወድ አምላክ ነህና ክፉ ካንተ ጋር አያድርም በከንቱ የሚመኩ በዐይኖች ፊት አይኖሩም ክፉ አድራጊዎችን ሁሉ ጠላህ ሐሰትን የሚናገሩትን ታጠፋቸዋለህ። ደም አፍሳሹንና ሸንጋዩን ሰው እግዚአብሔር ይጸየፋል። እኔ ግን በምሕረትህ ብዛት ወደ ቤትህ እገባለሁ፣ አንተን በመፍራት ወደ ቅድስናህ መቅደስ እሰግዳለሁ። አቤቱ ስለ ጠላቶቼ በጽድቅህ ምራኝ፣ መንገዴን በፊትህ አቅና። በአፋቸው እውነት የለምና፣ ልባቸውም ከንቱ ነው። ሮሮአቸው የተከፈተ መቃብር ነው፣ በምላሳቸው ይሸነግላሉ። አቤቱ ፍረድባቸው በምክራቸውም ይውደቁ፣ ስለ ክፋታቸውም ብዛት አሳዳቸው፣ እነርሱ አምፀውብሃልና። በአንተ የሚታመኑት ሁሉ ግን ደስ ይላቸዋል፣ ለዘላለሙ ደስ ይላቸዋል። እነርሱንም ትጠብቃለህ፣ ስምህንም የሚወዱ ሁሉ በአንተ ይመካሉ። አንተ ጻድቁን ትባርከዋለህና፣ አቤቱ እንደ ጋሻ በሞገስ ከለለህን። መዝሙረ ዳዊት ምዕራፍ ስድስት አቤቱ በቊጣህ አትቅሰፈኝ፣ በመዓትህም አትገሥጸኝ። ድዊ ነኝና አቤቱ ማረኝ፣ አጥንቶቼ ታውከዋልና ፈውሰኝ። ነፍሴም እጅግ ታወከች። አንተም አቤቱ እስከ መቼ ድረስ ነው? አቤቱ ተመለስ፣ ነፍሴንም አድናት፣ ስለ ቸርነትህም አድነኝ። በሞት የሚያስብህ የለምና፣ በሲኦልም የሚያመሰግንህ ማን ነው? በጭንቀቴ ደክሜ ያለሁ፣ ሌሊትን ሁሉ አልጋዬን አጥባለሁ በእንባይ መኝታዬን አርሳለሁ ዐይኔ ከቍጡ እንባይ የተነሣ ታወከች ከጠላቶቼ ሁሉ የተነሣ አረጀሁ ዓመፃን የምታደርጉ ሁሉ ከእኔ ራቁ እግዚአብሔር የልቅሶዬን ቃል ሰምቶአልና እግዚአብሔር ልመናዬን ሰማኝ እግዚአብሔር ጸሎቴን ተቀበለ ጠላቶቼ ሁሉ ይፈሩ እጅግም ይጐስቁሉ ወደ ኋላቸው ይመለሱ በፍጥነትም ይፈሩ መዝሙረ ዳዊት ምዕራፍ ሰባት አቤቱ አምላኬ በአንተ ታመንሁ፣ ከሚያሳድዱኝ ሁሉ አድነኝና አውጠኝ። ነፍሴን እንዳንበሳ ነጥቀው እንዳይሰብሯት የሚያድንና የሚታደግ ሳይኖር። አቤቱ አምላኬ እንዲህ እስካደረግሁ፣ ዓመፃም በእጄ ቢኖር፣ ክፉ ላደረጉብኝም ክፉ መልሼላቸው ብሆን፣ ጠላቴንም በከንቱ ገፍቼው ብሆን፣ ጠላት ነፍሴን ያሳዳት ያግኛትም ሕይወቴንም በምድር ላይ ይርገጣት። ክብሬንም በትቢያ ላይ ያዋርዳት። አቤቱ በመዓትህ ተነስ፣ በጠላቶቼ ላይ በቁጣት ተነሳባቸው። አቤቱ አምላኬ ባዘዝኸው ትእዛዝ ንቃ። የአሕዛብም ጉባኤ ይከብሃል፣ በእነርሱም ላይ ወደ ከፍታ ተመለስ። እግዚአብሔር በአሕዛብ ይፈርዳል። አቤቱ እንደ ጽድቄ ፍረድልኝ፣ እንደ የዋህነቴም ይሁንልኝ። የኀጢአን ክፋት ይጥፋ፣ ጻድቁን ግን አቅና እግዚአብሔር ልቦናንና ኩላሊትን ይመረምራል። እግዚአብሔር የጽድቅ ጋሻይ ነው፣ ልበ ቅኖችን የሚያድናቸው እግዚአብሔር የእውነተኛ ዳኛ ነው። ኃይለኛም ታጋሽም ነው፣ ሁልጊዜም አይቈጣም። ባትመለሱ ግን ሰይፉን ይስላል፣ ቀስቱን ገተረ አዘጋጀም። የሞት መሣሪያንም አዘጋጀበት፣ ፍላጻዎቹንም የሚቃጠሉ አደረገ። እነሆ በዓመፃ ተጨነቀ ጉዳትን ፀነሰ ኀጢአትንም ወለደ። ጉድጓድን ማሰህ ቈፈረም ባደረገውም ጉድጓድ ይወድቃል። ጉዳቱ በራሱ ይመለሳል፣ አመፃውም በአናቱ ላይ ትወርዳለች። እግዚአብሔርን እንደ ጽድቁ መጠን አመሰግናለሁ፣ ለልዑል እግዚአብሔርም ስም እዘምራለሁ። መዝሙረ ዳዊት ምዕራፍ ስምንት አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ ምስጋናህ በሰማዮች ላይ ከፍ ከፍ ብሎአልና፣ ከሕፃናትና ከሚጠቡ ልጆች አፍ ምስጋናን አዘጋጀህ፣ ስለ ጠላትህ ጠላትንና ቂመኛን ለማጥፋት የጣቶችህን ሥራ ሰማዮችን ባየው ጊዜ ጨረቃንና ከዋክብትን አንተ የሠራሃቸውን ታስበው ዘንድ ሰው ምንድን ነው? ትጐበኘውም ዘንድ የሰው ልጅ ምንድን ነው? ከመላእክት እጅግ ጥቂት አሳነስኸው፣ በክብርና በምስጋና ዘውድ ከለልኸው በእጆቼም ሥራ ሁሉ ላይ ሾምኸው፣ ሁሉን ከእግሮቹ በታች አስገዛህለት። በጎችንም ላሞችንም ሁሉ ደግሞም፣ የምድረ በዳውን እንስሶች፣ የሰማይንም ወፎች፣ የባሕርንም ማሶች፣ በባሕር መንገድ የሚሄደውንም ሁሉ። አቤቱ ጌታችን ስምህ በምድር ሁሉ እጅግ ተመሰገነ። መዝሙረ ዳዊት ምዕራፍ ዘጠኝ አቤቱ በልቤ ሁሉ አመሰግንሃለሁ፣ ታምራትንም ሁሉ እነግራለሁ በአንተ ደስ ይለኛል ሐሴትንም አደርጋለሁ። ልውል ሆይ ለስምህ እዘምራለሁ። ጠላቶቼ ወደ ኋላ በተመለሱ ጊዜ ይሰናከላሉ በፊትህም ይጠፋሉ። ፍርዴንና በቀሌን አድርገህልኛልና ጽድቅን እየፈረድህ በዙፋንህ ላይ ተቀመጥህ። አይዛብን ገጸጽህ ዝንጉዎችንም አጠፋ ስማቸውንም ለዘላለም ደመሰስህ። ጠላቶች በጦር ለዘላለም ጠፉ፣ ከተሞቻቸውንም አፈረስህ ዝክራቸውም በአንድነት ጠፋ። እግዚአብሔር ግን ለዘላለም ይኖራል፣ ዙፋኑንም ለመፍረድ አዘጋጀ። እርሱም ዓለምን በጽድቅ ይፈርዳታል፣ አሕዛብንም በቅንነት ይዳኛቸዋል። እግዚአብሔርም ለድሆች መጠጊያ ሆናቸው፣ እርሱም በመከራቸው ጊዜ ረዳታቸው ነው። ስምህን የሚያውቁ ሁሉ በአንተ ይታመናሉ፣ አቤቱ የሚሹህን አትተዋቸውምና። በጽዮን ለሚኖር ለእግዚአብሔር ዘምሩ በአሕዛብም መካከል አደራረጉን ንገሩ። ደማቸውን የሚመራመር እርሱ አስቦአልና የድሆችንም ጩኸት አልረሳምና። አቤቱ እዘንልኝ፣ ጠላቶቼም የሚያመጡብኝን መከራ እይ። ከሞት ደጆች ከፍ ከፍ የምታደርገኝ ምስጋናውን ሁሉ እናገር ዘንድ በጽዮን ልጅ በደጆቿ በማዳንህ ደስ ይለኛል። አሕዛብ በሠሩት ጒድጓድ ወደቁ። በዚያችም በሸሸጓት ወጥመድ እግራቸው ተጠመደች። እግዚአብሔር ፍርድን በማድረግ የታወቀ ነው። ኀጢአተኛው በእጁ ሥራ ተጠመደ። ኀጢአተኞች ወደ ሲኦል ይመለሳሉ፣ እግዚአብሔርን የሚረሱ አሕዛብም ሁሉ። ድሃ ለዘላለም አይረሳምና፣ የችግረኞችም ተስፋ ለዘላለም አይጠፋም። አቤቱ ተነስ፣ ሰውም አይበርታ፣ አሕዛብም በፊትህ ይፈረድባቸው። አቤቱ ፍርሃትን በላያቸው ጫንባቸው፣ አሕዛብ ሰዎች እንደሆኑ ይወቁ። መዝሙረ ዳዊት ምዕራፍ አስር አቤቱ ለምን ርቀህ ቆምህ? በመከራም ጊዜ ለምን ትሰወራለህ? በኀጢአተኛ ትቢት ድሃ ይናደዳል። ባሰቡት ተንኰላቸው ተጠመዱ። ኀጢአተኛ በነፍሱ ፈቃድ ይወደሳልና ዓመፀኛም ይባረካል። ኀጢአተኛ እግዚአብሔርን አበሳጨው፣ እንደ ቁጣውን ብዛት አይመራመረውም። በእርሱ ፊት እግዚአብሔር የለም። መንገዱ ሁሉ የረከሰ ነው። ፍርድህን በፊቱ የፈረሰ ነው። ጠላቶቹንም ሁሉ ይገዛቸዋል። በልቡ ይላል ለልጅ ልጅ አልታወክም፣ ክፉም አያገኘኝም። አፉ መርገምንና ሽንገላን፣ ተንኰልን የተሞላ ነው። ከመላሱ በታች ጉዳትና መከራ ነው። በመንደሮች መሸመቂያ ይቀመጣል፣ ንጹሐንን በስውር ይገድል ዘንድ ዐይኖቹም ወደ ድሃ ይመለከታሉ። እንደ አንበሳ በችፍግ ዱር በስውር ይሸምቃል፣ ድሃውን ለመንጠቅ ያደባል። ድሃውን ይነጥቀዋል፣ በአሽክላውም ይስበዋል። ድሃ ይዋርዳል፣ ይጐብጣል፣ በኃያላኑም እጅ ይወድቃል። በልቦም ይላል እግዚአብሔር ርስቶኛል፣ ፈጽሞም እንዳይ ፊቱን ሰወረ። አቤቱ አምላክ ሆይ ተነስ፣ እጅህም ከፍ ከፍ ትበል፣ ድሆችን አትርሳ። ኀጢአተኛ ስለ ምን እግዚአብሔርን አስቈጣው? በልቡ አይመራመረኝም ይላልና። አየኸው፣ አንተ ክፋትንና ቁጣን ትመለከታለህና በእጅህ ፍዳውን ለመስጠት ድሃ ራሱን ለአንተ ይተዋል። ለድሀ አደግም ረዳቱ አንተ ነህ። የኀጢአተኛንና የክፉውን ክንድ ስበር፣ የኀጢአቱንም ብድራት ክፈል። ሌላ እስከማይገኝ ድረስ እግዚአብሔር ለዘላለም ይነግሣል። አሕዛብ ከምድሩ ይጠፋሉ። እግዚአብሔር የድሆችን ምኞት ሰማ፣ ጆሮም የልባቸውን ሐሳብ አደመጠች። ፍርዱ ለድሃ አደግና ለችግረኛ ይደረግ ዘንድ ሰዎች በምድር ላይ አፋቸውን ከፍ ከፍ ማድረግ